በስማአብ ወወልድ ወመንፈስ ቅዱስ አዳምላክ አሜን። እግዚአብሔርን አጋሽ ረዳት አድርገን ከሴቶች ከተወለዱ ቅዱስ ዮሐንስ የሚበልጥ የለም የተባለለት መለኮት የቅዱስ ዮሐንስ መልካ ጸሎቱ በእግዚአብሔር ቸርነት ማንበብ እንጀምራለን። የመጥምቀ መለኮት የቅዱስ ዮሐንስ ከመልኩ የምትገኝ ረዴት በረከት ሀገራችን ኢትዮጵያ፣ ከቅድስት ቤተክርስቲያናችን፣ ከመላ ህዝበ ክርስቲያን ከሚሰማ ሁሉ ጋር ለዚ ከጸጋለ ማርያም፣ ከእህተ ማርያም፣ ከእሴተ ማርያም፣ ከእሴተ ሚካኤል፣ ከመላ ህዝበ ክርስቲያን ጋር ይኑርልን አሜን። በስመ እግዚአብሔር የአምልኮት ፍቅሩ ሀቅለህ ሊና በሚያቃጥል በእሳታዊ የእግዚአብሔር ስም እና ይህን ከንቱ ሰነፍ ዓለም በአማላጅነት ድንቅ ጥበቡ በምትፈስ ውስጥ በሁለቱ ወገን ድንግል በሆነች ድንግል በምትሆን አምላክን በወለደች በድንግል ማርያም ስም ጽልመታ አበሳን የምታስወግድ የብርሃን መቅረዝ ቅዱስ ዮሐንስ ሆይ፣ ቸርነትህን እንመሰክር ዘንድ አዋጅ ነጋሪ ቅዱስ አንደበትህ ባየረ ሰማይ በሌለና ጎልቶ ይሰማ። ለጽንሰትከ ያለ ኃጢአትና ያለ ርኩሰት በቅድስና ሕግ ለተፈጸመ ጽንሰትህና በወርሃ ሰኔ በሰላሳኛው ዕለት ለሚከበረው ልደትህ ሰላምታ ይገባል። የሰማይ ደመናን ታዘንድ ስልጣን የተሰጠህ መጥምቀ መለኮት ቅዱስ ዮሐንስ ሆይ በልቤ ውስጥ ተሰብስበው በአንድነት ወደ ተከማቹት ከተከማቹት ህዋሳቶች የጥበብ እንጀራንና ሰማይ መናን አዝንብልኝ ለዝክረ ስምከ ጸጋንና ሞገስን በተመላ በቅዱስ ገብርኤል አንደበት ለተመሰገነ ስም አጠራር ሰላምታ ይገባል። ስለ ክፉ መሪር ሐኬቷ ይቺን ዓለም ከንቱ ዓለም የናክ መጥምቁ መጥምቀ መለኮት ቅዱስ ዮሐንስ ሆይ እጅግ የበዛ የኔል በደልና የሥጋ ለባሽ ፍጡራንንም ሁሉ አበሳት ለመስል ዘንድ ቅድስ ጸሎትህ ወደ ሰማይ ትውጣ። ለስዕረተ ርእስከ ምስጋና ለሚገባው ለራስ ጠጉርህና እንደ ሞፈር እንጨት ለተቆረጠ ራስህም ሰላምታ ይገባል። የመጥቅህና የአበቅቴ መጀመሪያ ርዕሰ አውድ ዓመት ቅዱስ ዮሐንስ ሆይ ቅዱሳን መላእክትንና ሐዘንተኛ መዋቲ ሰውን የሚያስደስት ጥዑም የጽድቅህ ዜና መብል ከጥዑም የጽድቅህ መጠጥ ጋር እኔን የታመምኩ አገልጋይህን ይፈውሰኝ። ለገጽከ እንደ አምላክ እንደ ኤሎሄ ለሚያጽደለድል ብሩህ ጸዳል ፊትህና ሰማዬ ብርሃን ለከበባቸው ቅንድቦች ሰላምታ ይገባል። በምስራቅ ገነት የተተከለች የምስራቅ ተክል መዓዛ ያሆን ከቅዱስ ዮሐንስ ሆይ ጸዳሉ እስኪደነቅ ድረስ ውበቱ ዘላለማዊ የሆነ የፍትህ ሞገሳዊ ቅላት በፊቴ ላይ ይበዛ ዘንድ እለምንሃለሁ። ለአይንቲካ ብሩሃት ለሆኑ ሁለቱ አይኖችህና በአንድነት ላሉ ሁለቱ ጆሮዎች ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ ትጉህ መልአክ ሊቀን መላእክት ቅዱስ ራጉኤል እና ጻድቁ ኢዮብ መለኮትን ሊያጠምቁ ቢወዱና ቢተጉም የባሕርይ አምላክ ነዲደ እሳት ኢየሱስ ክርስቶስን ያጠምቁ ዘንድ አልተቻላቸውም። ለመላት ሄክ ለመላት ሄክ በምድረ በዳ የንስሐ ትምህርትን ስብከትን እያስተማረ ሳለህ በፀሐይ ሐሩ ለጠወለጉ ጉንጮችህ፣ መንታ ለሆኑ አፍንጫዎችህ ሰላምታ ይገባል እሏ የተባለ የሽቱ አይነት ስም ያለህ ቅዱስ ዮሐንስ ሆይ እንደ ብዙ ምርኮ ደስ የሚያሰኝ ቃል ኪዳንህ የመላእክትን ልብና የሰውን ህሊና በሐሴት ይመላል። ለከናፍሪካ የፍጡራንን ከንቱ ሐሳብ ለለወጡ ከንፈሮችንና የበደል ምግብን ላልቀመሰ አፍ ሰላምታ ይገባል። ወርቅን የምታስንቅ እንቁ ባህሪ ቅዱስ ዮሐንስ ሆይ በሁለት ወገን ድንግል የምትሆን እመቤታችን ቅድስት ድንግል ማርያም አምላክን ጸንሳ ሳለ በጎበኘቻችሁ ጊዜ በእናት ማሕፀን ሆነ ለልጇ ለባህሪ አምላክ ለኢየሱስ ክርስቶስና ለክብርት እናቱ ለወላዲት አምላክ ሰገደ። ላስናኒከ ሳቅ ስላቅን ላለመዱ ጥርሶችንና የመዘበት ከንቱ የዋዛ ፈዘዛ ቃልን ላልተናገረ እንደ ቤተ ሰላም ተይገባል ኃላፊ ወርቅኔና መጥምቀ መለኮት ቅዱስ ዮሐንስ ሆይ የክቡር በዓልህ የምስጋና እምቢልታ በተነፋ ጊዜ ነጎድጓድን ያመጣል መብረቅንም ያስከትላል። ለቃልከ አነጋገሩ ለማረና ለተወደደ ቃልህ እሳተ ላህቡም ለሕሙማን ፈውስን በመስጠት ለሚያስደስት እስትንፋስ ሰላምታ ይገባል። የእግዚአብሔር ባለሟል መጥምቀ መለኮት ቅዱስ ዮሐንስ ሆይ የቃል ኪዳን ወርቅ ለድሃ መዝገቡ ለሰነትም ጥበቡ ነው። ለጉረኤከ ጥዑም ቃል ለሚፈስበት ጉሮሮህ ዳግመኛም በምስጋና ማተብ ለተሸለመ አንገት ሰላምታ ይገባል። የወይነ ጋዲ ፍሬ ቅዱስ ዮሐንስ ሆይ የአመፃ ንጉሥ ጠላት ሄሮድስ ለአንገትን ባስቆረጠ ጊዜ ወላጅ አባትህ ቅዱስ ዘካርያስ ምንኛ አዝኖ ኑሯል። ለመታከፍቲ የዚህን ዓለም ኃላፊ የደስታ ቀንበር ለጣሉ ትከሻዎችና የግመልን ጠጉር ልብስ ስላደረጉ ጀርባ ሰላምታ ይገባል። የተስፋና የበረከት መዝገብ ድንግል ቅዱስ ዮሐንስ ሆይ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ያለ የነበረ የሚኖር ኢየሱስ ክርስቶስ የአንተን ክብር በነገራቸው ጊዜ ቅዱስ ያዕቆብ ተደሰተ፣ ኬፋ የተባለ ቅዱስ ጴጥሮስን በሐሴት ተመላ። ለእንግዳ የጸጋ አዝመራ ነደዎቹን ላቀፉ ደረትህና እንደ ትከሻህ ለሚያምር እቅፍ ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ወይ ቅዱስ ያዕቆብ ከጻፈውና አምላክ ከሰጠ ቃል ኪዳንህ አንዱ ከሚጎድል ሰማይና ብድር ቢያልፉ ይቀላል። ለአዕዳዊ ከ የኃጢአት አዘቅት ላልቆፈሩ እጆችህና በአምላክ ራስ ላይ ለረበበ ክንድ ሰላምታ ይገባል። ይገዛልህ ዘንድ አውሬ ሰይጣንን በሥልጣነ ጸጋ የምታስር ሞገስን የተመላህ ቅዱስ ዮሐንስ ሆይ አቤቱ የጥበበኛ ሰው ምሳሌ ይሆን ዘንድ ንጹሕ ሕሊናን ቅልቡናን በጸሎት አድለኝ። ለኩርናዕከ እንደ ሌላው ቅዱስ አካልህ ለተዋቡ ክቡራት ክንዶችህና በአንድነት ባንድነት ለበቀሉ ክርኖችን ሰላምታ ይገባል። የሚያስደንቅ የአምላክህን ድምፅ አዘውትረው የምትሰማ የእግዚአብሔር መልእክተኛ ቅዱስ ዮሐንስ ሆይ የደስታ መልእክተኞች ክብርንና ቸርነትን በየመልኩና በየክፍሉ ካንተ ዘንድ ታዘው ወደ እኔ ያምጡልኝ። ለራህከ በሰራዊተ ሰማይ የሚመሰገን እግዚአብሔር ላመሰገነው ቅዱስ መሀል እጅህና በዮርዳኖስ ውሃ ያጠመቁት ዘንድ ያጠምቁት ዘንድ እሳተ መለኮት መድኃነ ዓለም ክርስቶስን ለዳሰሱ እጆች ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ወይ ከህሊናው በፈሰሰ ደስ የሚያሰኝ የእውቀት ውሃ ይቀድሰኝና በመንፈሱም ያነጻኝ ዘንድ ወደ መምህርህ ወደ እያሱ ጸልይልኝ። ላጥፋራዴካ እንደ ዳርቻማ ስፍራ በእጅህ ጫፍ ለሚገኙ ጥፍሮችህና የደስታ ምንጣፍን ለማይሻ ጎንህ ሰላምታ ይገባል። የክርስቲያን እምነት መርከብን የምትገዝ ጠቢባ ሃይማኖት ቅዱስ ዮሐንስ ሆይ ከኃላፊው የሰው ልጅ ትውልድ ውስጥ ይቅርና ፈጣሪህ እንደ ተናገሩ ሱራፊ የተባሉ መላስ እንኳን በሰማይ በክብር አይተካከልህም። ለከርስከ ስርዓትንና ህግን ለመረጠ ሁድህና ከበቀል ከክፋት ለራቃ ልብ ሰላምታ ይገባል። እንደ ኖህ ተረፈ አበው ተበላይ ብትጠራ ንጹህ የአረጋውያን አበው ምትክ መጥምቀ መለኮት ቅዱስ ዮሐንስ ወይ፣ ብዙ የስቃይና የመከራ ወንዞች በአንድነት መልቶ ቢፈሱ እንኳን ከእኔ ከወዳጅ ዘንድ የፍቅርህን እሳት ፈጽሞ ሊያጠፉት አይቻላቸውም። ለኩላያቴከ ከአምላክ ልቦና ጋር ለሚስማማ ኩላሊትህና ሳይታወቅ በጸጥታ ለሚኖር ህሊና ሰላምታ ይገባል። አለምን የናክ ንጹህ ግብር ቅዱስ ዮሐንስ ወይ በተጋድሎ የስቃይ ግብረ ህማም አንተን የሚመስለው በሰማዕታት አለቃ መንፈስ ወንድምህ ሊቀ ሰማዕት ቅዱስ ጊዮርጊስ ብቻ ነው። ላማኡቲከ የስጋ መሸፈኛ ለጋረደው ንዋይ ውስጥህና እግዚአብሔር በእጁ ለሰራው አንጀትህ ሰላምታ ይገባል። ጥበብና አይምሮን አይምሮህን የተመላህ ቅዱስ ዮሐንስ ወይ ፍጹም የተዋቡ የድንጋይ ህንፃ ቤቶች ንቀህ በዱር በገዳም የመኖር ጋዕር እንደምን አላደከመህም? ለእንብርትከ የዘላለም አምላክ ኢየሱስ ክርስቶስን ግብረ ጥበብ ለሚያስመሰግን እንብርትህና የማስተዋል ትጥቅል ለታጠቀ ወገብ ሰላምታ ይገባል። በሃይማኖት ለነ ቅዱስ ቂርቆስ ወገናቸው የሆንክ የእግዚአብሔር ቅዱስ መጥምቀ መለኮት ቅዱስ ዮሐንስ ሆይ በተሰጠ እውነተኛ ቃል ኪዳነ ታምኖ ንሳ የገባ ሽፍታ እንኳን ከዳግም ሞት ፈጽሞ ይድናል። ላቅያጼከ በተወደደ የምስጋና ቃል ማህሌት ለከበሩ ጭኖችህ ዳግመኛ ለጽኑዓት ጉልበቶች ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ የአምላክ የኢየሱስ ክርስቶስን ምስጋና ከጧት እስከ ማታ ሳታቋርጥ የምታመሰግነው አንተ ፈጣሪውን አዘውትሮ የሚያመሰግን ሊቀ መላእክት ቅዱስ ራጉኤልን ትመስላለህ። ለአጋሪከ በበረሃ ውስጥ በብቸኝነት ለኖሩ እግሮችንና ያለ ድካም ሳያቋርጡ በመመላለስ ለጸኑ ተረከዞች ሰላምታ ይገባል። የበደልን ትቤ የምትበትን ሃያል አውሎ ንፋስ ቅዱስ ዮሐንስ ሆይ የአንተን ነገር ማሰብ ሕሊናዬን ማረከው የፍቅር እሳትም ልቤን እንደሰማ ቀለጠው። ለመካሄድከ ዘውትር በትጋት ለሚቆም ጽኑ የእግርህ መርገጫና የአዋመ ስጋ ጫፎች ለሆኑ ጣቶች ሰላምታ ይገባል። የባህሪ አምላክ የኢየሱስ መልእክተኛ ቅዱስ ዮሐንስ ሆይ ለአንተ በተሰጠ የእውነት ቃል ኪዳንህ ምክንያት ብዙዎች ያለብርና ወርቅ በፍኝ ውሃ እና በሁለት ትንንሽ የሳንቲም መጽዋት መንግስተ ሰማያትን ይወርሷታል። ለአጽፋሪያ እርግከ ጽዱላት ለሆኑ ለግርህ ጥፍሮችና ለተዋበ ጽኑ ቁመትህ እልል እያል የምስጋናዬን ሰላምታ አቀርብልሃለሁ። ለስምህ ጸጋና ሞገስ የተሰጠው የክርስቶስን መከራ መስቀል የተሸከምኩ ቅዱስ ዮሐንስ ሆይ ኦፈ ነድ እንደሚሰኝ የእሳት ክንፎች እንዳሉት እንደ ቅዱስ ራጉኤል አምላክን ለማመስገን በዙፋኑ በስተቀኝ በመንበሩ አጠገብ የምትቆም አንተነህ ለመልክእከ በጣፋጭ ምስጋናና በጥዑም ዝማሬ ለከበረ መልክህና በብሩህ የሰማይ ደመና ድንኳን ውስጥ ለተጋረደ የቅድስት ነፍስህ እርገት ሰላምታ ይገባል። ወራውሬ ከተባለ ጻዕዳ ዕንቁ ይልቅ የከበርክ ቅዱስ ዮሐንስ ሆይ፣ ምድር አፏን ከፍተ ያዋጠቻቸው እኩያን የቆሬ ልጆች ወዳሉበት ጠላቶችን አውርዳቸው። ለበድነ ስጋሁ በንጹህ ግንዘተ ስጋ ለተገነዘ ለቅዱስ በድነ ስጋህ ዳግመኛም የሰማይ የብርሃን የኳዋክፍት ጌጥን ለተሸከመ መቃብር ሰላምታ ይገባል። ጣፋጭ ፍሬን ያፈራህ የገነት ተክል መልካም ዛፍ ቅዱስ ዮሐንስ ሆይ ይህን የአንተን የመልክህን ስም የሚንቅና የሚያቃለል ፍጡር በሰውና በመላእክት አፍ ተለይቶ የተወገዘ ይሁን። አማሀ ሰባት በአራት ሱባኤ ልክ የእያንዳንዱን የመልክህን ስም እየጠራው በመቁጠር እነሆ ልዩ የምስጋና እጅ መንሻን ሀያ ስምንት ጊዜ ለመልክዐ አካልህ ሁሉ አቀረብኩለት። መጥምቀ መለኮት ቅዱስ ዮሐንስ ሆይ የወንጌል ጉባኤ መለከት ከሚሆን ከወዳጅ ከቅዱስ በርተሎሜዎስ ጋራ ሁነህ ሁነን የሁላችን ጌታ የባሕሪ አምላክ ኢየሱስ ክርስቶስ በወንጌላዊት አውደ ምህረት ጸሪቀ መበለትን እንደተቀበለ ሁሉ አባቴ ቅዱስ ዮሐንስ ሆይ እኔም ያቀረብኩልህን ይህንን ልመና በቸርነት ተቀበለኝ። ሰላም ብል እነሆ ለቅዱስ ዮሐንስና ለነቢዩ ኤልሳ የስጋ መገለጥ በአንድነት ሰላም እላለው። አረማዊትን ከወሊድ ህመም አድኗልና እንደ ችሎታ በመገዛት ምስጋና አቀረበላቸው። ድንቅ ታምራታቸውንም ቴዎፍሎስ አይቶ አደነቀ። አቤቱ የቅዱስ ዮሐንስ አምላክ ሆይ እኔን ባሪያ ጸጋ ሥላሴን አገሬን ኢትዮጵያን ቅዱስ ቤተክርስቲያናችን መላት በክርስቲያን የሚሰማውን ሁሉ ቅዱስ ቤተክርስቲያናችን ሃይማኖታቸውን ኦርቶዶክስ ተዋህዶንም ሴተ ማርያምን፣ ሴተ ሚካኤል ጸጋለ ማርያምን፣ መንበረ ማርያምን